ሰላም ሰላም ውድ የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ለቻናላችን አዲስ ከሆናችሁ ላይክ፣ ኮሜንት ሰብስክራይብ፣ እንዲሁም ሸር ማድረግ እንዳይረሳ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ አንድ ነገር ለድግሪ ተመራቂዎች አዲስ ነገር ላቀርብላችሁ ወድጃለሁ ማለት ነው። ምንድነው ትምህርት ሚኒስቴር ሰሞኑን በህዳር 16 2018 ዓ ም ያወጣው ማስታወቂያ አለ ማለት ነው። ምንድነው ማስታወቂያው የሚለው የትምህርት ሚኒስቴር በተለያዩ የሙያ ዘርፎች የመጀመሪያ ዲግሪ ተመራቂዎችን በመመልመል ለሁለተኛ ደረጃ ትምህርት መምህርነት ሙያ ለአንድ ዓመት በተለያዩ ዩኒቨርሲቲዎች ለማሰልጠን ዝግጅቱን ጨርሷል ይላል። እንግዲህ በተለያዩ የሙያ ዘርፎች የትምህርት አይነቶች የተመረቃቸው ተማሪዎች ትኖራላች ማለት ነው። እናንተን በየሙያ ዘርፎች በተመረጡ ዩኒቨርሲቲዎች፣ አምስት ዩኒቨርሲቲ የተመረጡ አሉ። በእነሱ ዩኒቨርሲቲዎች መልምሮ ለአንድ ዓመት ስልጠና ይሰጣል ማለት ነው። ከዚያ በኋላ አንድ አመት ካሰለጠነ በኋላ ወደ መምህርነት ሙያ ለማሰማራት መንግስት አቅዷል ማለት ነው። ስለዚህ ይህን ነገር እንዴት አፕላይ ታደርጋላችሁ? እንዴት አድርጋችሁ አፕላይ ልታደርጉ ትችላላችሁ? የሚለውን ነገር ለማሳየት ነው በዚህ ቪዲዮ እየመጣሁት ማለት ነው። ስለዚህ እንግዲህ ይህ ማስታወቂያ ወጥቶ እንግዲህ ህዳር 16 2018 ነው ማለት ነው። ስለዚህ ነገር እንዴት አድርጋችሁ አፕላይ ለማድረግ ማድረግ እንደምትችሉ አንድ ባንድ አሳያችኋለሁ ማለት ነው። እናንተ የሚጠበቀው ከመጀመሪያ እስከ መጨረሻ ድረስ ቪዲዮን መከታተል ነው ማለት ነው። እንዲሁም ለሙት ለሌሎች ጓደኞች እንዲታረስ ሸር ማድረጋቸውን አትርሱ ማለት ነው። ስለዚህ በመጀመሪያ ደረጃ ቴሌግራም ላይ አስቀምጭላችኋለሁ። ምንድን ነው ቴሌግራሙን ላሳያችሁ። እዚህ ሶርስ ኦፍ ዊዝደም የሚል የቴሌግራም ቻናል አለ። ከዚህ ላይ አስቀምጭላችኋለሁ ማለት ነው። ከዚህ ገብታችሁ ሰርች በማድረግ በዚህ የቴሌግራም ቻናል ማግኘት ትችላላችሁ ማለት ነው። ስለዚህ ሊንኩ የውላችሁ እዚህ ላይ አስቀምጫለሁ ስትነኩት የትምህርት ሚኒስቴር ኤዱኬሽን ወይ እንትን ቻናል ይከፈትላችኋል ማለት ነው። ከዚህ እንደመጣችው እንግዲህ የትምህርት ሚኒስቴር ባወጣው የመመልመያ መመልመያ መስፈርት መሰረት ለመመዝገብ የምትፈልጉ በሁለተኛ ደረጃ ትምህርት ቤቶች የሚሰጡ የትምህርት ዓይነቶች እና ተዛማጅ የትምህርት መስኮችን በትምህርት ሚኒስቴር ዌብሳይት ላይ በዚህ ሊንክ አስቀምጥንላችኋል ይላል። ስለዚህ በምን በምን አይነት ዲፓርትመንት መግባት እንደምችሉ ያስቀምጥላችኋል። ስለዚህ ለምሳሌ ሲችኛዋን ሊንክ ወይም ወደዚህ ዌብሳይት ስገቡ በየትኛው የትምህርት አይነት እንደምታካትቱ እንደ መመዝገብ እንደምችሉ ያሳየችኋል ማለት ነው። እዚህ ለምሳሌ እዚህ ስከፍቱት ዌብሳይት ይከፈትላችኋል። አማራጭ መምህራን ስልጠና ትምህርት አይነት የሚለው ምን ታደርጉታላችሁ? ዳውንሎድ ታደርጉታላችሁ ማለት ነው። ዳውንሎድ አድርጎልኛል፣ ወዲያውኑ። አሁን ይሄን ኦፕን አድርጓለሁ። ሶ ይሄን ኦፕን ሳይደር አውርጄው ስለነበር ከዚህ ላይ ትከፍቱታላችሁ ማለት ነው። አሁን ያወረድ ነው። ሶ ይሄን ነገር ስንከፍተው አማራጭ የመምህራን ስልጠና ትምህርት አይነቶች ይላል። በየትኛው ትምህርት አይነት መመዝገብ እንደምትችሉ እዚህ አስቀምጥላችኋለሁ ለምሳሌ ማትስ በማትስ መሰልጠን የምትፈልጉ ዲፓርትመንታቸው እዚህ ላይ ዘርዝሮላቸዋል ማለት ነው። ለምሳሌ ሲቪል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ፣ ኮምፒውተር ሳይንስ፣ ሜካኒካል ኢንጂነሪንግ እያለ በጣም ብዙ ዲፓርትመንቶች አሉ። ከዚህ ውስጥ እናንተ የእናንተ ዲፓርትመንት ከተካተተ በትኛው ትመዘገባላችሁ፣ በማትስ ዲፓርትመንት ትገባላችሁ ማለት ነው። ሌላኛው ሁለተኛው በባዮሎጂ አለ። በባዮሎጂ ምንላንድ አፕላይድ ባዮሎጂ አድማስፎር ሳይንስ ቬተርናሪ ሳይንስ ፎረስትሪ የሚሉ አሉ በእነዚህ በእናንተ ዲፓርትመንት እየገባችሁ መማር ትችላላችሁ መመዝገብ ትችላላችሁ ማለት ነው ኬሚስትሪም እንደዚሁ ሊንኩን ስላስቀመጥኩላችሁ በዚያ ሊንክ መሰረት ምማረክ ትችላለች መመዝገብ ኬሚስትሪ አለ ፊዚክስ አለ እንግዲህ በፊዚክስ የሚጋብዛችሁ ከዚህ ውስጥ ሰሌክት አድርጋችሁ መመዝገብ ትችላላችሁ እንግሊዝኛ አለ ሂስትሪ ጂኦግራፊ ሲቲዝንሺፕ፣ ኢኮኖሚክስ፣ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አለ አግሪካልቸር አለ ውድ ቴክኖሎጂ አለ፣ ፊሽንግ፣ ኮንስትራክሽን ወርክ አለ ማለት ነው። ዌብ ዲዛይን ዲቨሎፕመንት አለ። ለምሳሌ ኢንፎርሜሽን ቴክኖሎጂ፣ ኢንፎርሜሽን ሲስተም፣ በኮምፒውተር ሳይንስ የሚጋብዛችሁ ተማሪዎች በዚህ መግባት ትችላላችሁ። ኮምፒውተር ሜንታነንስ፣ ኔትወርኪንግ የሚሉ አሉ። በእነዚህ፣ አኒማል ፕሮቴክሽን ናቹራል ሪሶርስ ማኔጅመንት፣ ኮሚኒቲ ሄልስ ሰርቪስ፣ ጆርናሊዝም፣ ሳይኮሎጂ፣ አካውንቲንግ፣ ፋይናንስ፣ ማርኬቲንግ እነዚህ ሁሉ ዲፓርትመንት ምንድን ነው፣ በእናንተ ዲፓርትመንት ከዚህ ውስጥ በእናንተ ፊልድ የሚዛመዱትን ምን ማለት ትችላላችሁ። በዚህ የኑ የሳይት ወይም ይህን ሊንክ በማየት መመዝገብ ትችላላችሁ ማለት ነው። እንግዲህ አሁን እንዳሳያችሁ በዚህ መሰረት አሁን ባሳያችሁ የቴሌግራም ቻናል ውስጥ ገብታችሁ እነዚህን ነገሮች በማየት በየትኛው ዲፓርትመንት ነው የሚጋብዘኝ የሚለውን ነገር አፕላይ ማድረግ ትችላላችሁ ማለት ነው። ሶ ይህን ካደረጋችሁ በኋላ ከዚህ ላይ አሁንም ወደ ቅድሞ ቴሌግራም ቻናል ያለ ሊሄድ እና ከዚህ እንትን ካላችሁ በኋላ እንዴት አድርጋችሁ አፕላይ ማድረግ ትችላላችሁ ይላል። ለምሳሌ ይህን ሊንክ አወርዳችሁ ማየት ትችላላችሁ አማራጫችሁን ሰው ዳውንሎድ ካደረጋቸው በኋላ በማድረግ ማግኘት የምትችሉ መሆኑን እየገለጽን፣ የዩኒቨርሲቲ መመዝገቢያ ሊንኮችን ከዚህ በታች በታች ያያያዝን መሆኑን እንገልጻለን። ስለዚህ እነዚህ የምታዋቸው ታች ባህር ዳር ዩኒቨርሲቲ አለ፣ ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ኮተቤ ዩኒቨርሲቲ እነዚህ ምንድን ናቸው? የምትመዘገቡባቸው ዩኒቨርሲቲዎች ናቸው። የተመረጡ ዩኒቨርሲቲዎች ናቸው፣ እነዚህ አምስቱ በእነዚህ ዩኒቨርሲቲዎች በሚቀርባቸው ዩኒቨርሲቲ በመመዝገብ አፕላይ ማድረግ ትችላላችሁ ማለት ነው። ለምሳሌ አሁን ባህርዳር ዩኒቨርሲቲ ብመርጥ፣ ክሊክ ታደርጉታላችሁ። ሶ ባህርዳር ዩኒቨርሲቲ የሚለውን አፕላይ ለማድረግ ስከፍቱት የነገር ይመጣላችኋል ማለት ነው። አፕሊኬሽን ፎር ሰኮንዳሪ ስኩል ቲቸር ትሬኒንግ ፕሮግራም ነው። ሁለተኛ ደረጃ ትምህርት ለማሰልጠን የምትሰጡት የትምህርት እንትን ነው ማለት ነው። ስለዚህ አሁን ለምሳሌ በባህር ዳር ዩኒቨርሲቲ መጀመሪያ እዚህ ላይ ፎርም አዚህ ሜላችኋለ በሜላችሁ እንትን ይላችኋል። ሶ እዚህ ላይ ስማችሁን ትጽፋላችሁ ማለት ነው። ለምሳሌ እኔ ለምሳሌ ስሜን እንደዚህ ከዝግቡ በኋላ ዚ ዲፓርትመንቴን እመርጣለሁ። ለምሳሌ ለምሳሌ ዩር ፊልድ ኦፍ ስተዲ ባህርዳር ዩኒቨርስቲ የሚያሰረጥናቸው በምን በምን ነው? በፊዚክስ እንግዝኘ እንድ አማሃሪክ በሚለው ነው። ስለዚህ ከእነዚህ ውስጥ ሲቪል ኢንጂነሪንግ ለፊዚክስ ነው የምትመርጡት። ኤሌክትሪካል ኢንጂነሪንግ ለፊዚክስ፣ ሜካኒካል ኢንጂነሪንግ ለፊዚክስ፣ ሰርቪንግ ኢንጂነሪንግ ለፊዚክስ ትመርጣላችሁ። ማ ሃይድሮሊክ ኢንጂነሪንግ ለምትመርጣችሁ ለፊዚክስ እነዚህ እያያችሁ ለፊዚክስ የምትመርጧቸው አላችሁ ማለት ነው። እንድሆን ስወደታች ስትመጡ ለእንግሊዝኛ ኢንግሊዝ ላንጎጅ ኤንድ ሊትሬቸር የሚላለ ጆርናሊዝም ኤንድ ኮሚኒኬሽን ለአማሪክ፣ እንዲሁም ለእንግሊዝኛ መምረጥ ትችላላችሁ። ኢትዮጵያን ላንጎጅ ኤንድ ሊትሬቸር ለአማሪክ፣ እንዲሁም ለእንግሊዝኛ መምረጥ ትችላላችሁ ማለት ነው። ስለዚህ ከዚህም ግእዝ፣ አማሪክ፣ ቲያትሪካል አርት ለአማሪክ ምናምን እዚህ ውስጥ የእናንተ ዲፓርትመንት ያለው መርጣችሁ በየትኛው ዲፓርትመንት ነው የሚገባው የሚለውን ነገር ማድረግ ትችላላችሁ፣ መሙላት ትችላላችሁ ማለት ነው። መሙላት ትችላላችሁ። ለምሳሌ አሁን እኔ ለምሳሌ ፊዚክስን ብመርጥ ከዚህ ላይ ለምሳሌ ማንን መረጥኩ? ሲቪል ኢንጂነሪንግን ለምሳሌ ልመርጥ እችላለሁ። እንደዚህ ከመረጥኩ በኋላ ወደ ታችሁ ወረድ ትልና ጀንደራችሁን ትሟላላችሁ። ሜል ወይም ፊሜል ከሆናችሁ ታስገባለች ማለት ነው። ከዚህ ላይ ደግሞ በርዝዴት ትሟላላችሁ ማለት ነው። በዝዴት ትሟላላችሁ። ለምሳሌ ዓመተ ምሕረቱን ወደዚህ እንትን ትቀንሱና ወይም እዚህ መታችሁ ለምሳሌ እንደዚህ አድርጋችሁ ከሞላችሁ በኋላ፣ ለምሳሌ ቀኑ ከአንድ እስከ ሰላሳ ባለው ውስጥ ትመርጣላችሁ። ቀናችሁ እንደዚህ አድርጋችሁ እዚያ ሪጅን፣ ለምሳሌ አማራ ካልኩት ጣላችሁ። ዞናችሁ ደግሞ ለምሳሌ እኔ ሳውዝ ጎንደር አልኩት ማለት ነው። አሁንም እዚህ ስልክ ታስገባላችሁ ማለት ነው። ስልክ ታስገባላችሁ። ሰው እዚህ ትመጡ እና ደግሞ ትሞላላችሁ። ኢሜል አድሬስ ትሞላላችሁ ማለት ነው። ስለዚህ አሪው ከረንት ኢምፕሎይድ፣ አሁን ስራ ላይ ናችሁ የሚለውን ነገር ያመጣላችሁ። ለምሳሌ ካላችሁ የስት ትላላችሁ፣ ከሌላችሁ ደግሞ ኖ ትላላችሁ ማለት ነው። ሀያስት ኳሊፊኬሽን ይላችኋል። የትምህርት እንትናችሁ ባችለር ዲግሪ ሮ ፈርስት ዲግሪ ግራጁዌሽን የተመረቃችሁበትን በመቼ የዜና የተመረቃችሁበት የሚለውን ነገር ታስገባላችሁ ማለት ነው። እንግዲህ ፈርስት ዲግሪ ማለት ሰካንድ ዲግሪ ሁለተኛ ዲግሪ ምናምን ካላችሁ የሚለውን ነገር እንተኖረ ነው። ስለዚህ መጀመሪያ የተመረቃችሁበትን ታስገባላችሁ ታስገባላችሁ ማለት ነው ያላችሁ እሺ፣ ፈርስት ድግሪ ጂፒኤ ጂፒኤያቸው ስንት ሊሆን ነው የሚለውን ነገር ታስገቡለታላችሁ ማለት ነው። ዚላ ዩኒቨርሲቲ ኦፍ ግራጅዌት ፍሩም የት ነው ይላችኋል። እናንተ የፈልጋችሁትን ዩኒቨርሲቲ የተመረቃችሁበትን ዩኒቨርሲቲ መሙላት ትችላላችሁ ማለት ነው። እንዲታደርጉ እና እዚያ በኋላ ሰሜት ታደርጋላችሁ ማለት ነው። ሰው አሁን ፎርማችሁ ሆኗል ተልኳል ማለት ነው። ሶ አሁን በኢሜላችሁ አማካኝነት ምን ይደርሳችኋል? ሜሴጅ ይመጣላችኋል ማለት ነው። በዚህ አይነት መልኩ ፎርም መሙላት ትችላላችሁ። ሌላ ሰው ደግሞ እንደገና አሁን መሙላት ከፈለጋችሁ የኛውን ሰሜት ትሉና እንደገና ደግሞ ሌላ ፎርም መሙላት ትችላላችሁ። የሌላ ሰው እንደዚህ እያደረጋችሁ መሙላት ትችላላችሁ ማለት ነው። ሶ ያሁን ያየነው ምንድን ነው? ባህር ዳር ዩኒቨርሲቲ መሙላት የምትፈልጉ ሰዎችን ነው እዚህ ያሳዩችሁ ማለት ነው። ሌላ ደግሞ አሁን እንትስት ከሚል ድረስ ሊንክ እንመረው የሐዋሳን እንየው። አሁን ሐዋሳ መመዝገብ የምትፈልጉ ይህን ነገር ፎርም ያመጣላችኋል። መጀመሪያ ሪጅስተር ማድረግ ያለባችሁ ሪጅስተር ታደርጋላችሁ። ሶ እንደ ቅድሞ አሁንም ምን ትሟላላችሁ? ፉልኔም ኔም እንደቅድሙ ትሟላላችሁ ማለት ነው። ፉል ኔም ትሟላላችሁ። ለምሳሌ እዚህ ላይ ቅድም እንዳሳያችሁ የራሳችሁ ሙሉ ስም ታስገባላችሁ። ጀንደር አለ ጾታችሁ ታስገባላችሁ። በርዝ ዴት፣ ሪጅን ክልል፣ ዞን፣ ወረዳ ታስገባላችሁ። ፎን ስልክ፣ ኢሜይል ታስገባላችሁ። አሁን ስራ ላይ ናቸው አይደላችሁ የሚለው ነገር ታስገባላችሁ። አካዳሚክ የተማረ የትምህርት አይነት ፊልዳችሁ ምንድነው የሚለውን ፈርስት ዲግሪ ዩኒቨርስቲ ኦፍ ኔይም እየተማረችበት ጂፒኤያችሁን ታስገባላችሁ። አሁንም እዚህ ላይ ደግሞ ዶክመንታችሁን እየተማረችበት የትምህርት ዶክመንት እዚህ ላይ አፕሎድ ታደርጋላችሁ ማለት ነው። አድ ፋይል የሚለውን ክሊክ ታደርጉና ፋይላችሁ ያለበትን ቦታ ሄዳችሁ ሰሊክት በማድረግ እዚህ ላይ አታች ማድረግ ትችላላችሁ ማለት ነው። ትችላላችሁ ስለሆን በዚህ አይነት መሰረት ፎርም መሞላት ትችላላችሁ ማለት ነው። ይሄ አዲስ አበባ ዩኒቨርሲቲ ነው። የአዲስ አበባ ዩኒቨርሲቲ ስከፍተው ይሄን ነው እንትል እንል እ ሶ የኛውን አንብቡት አዲስ አበባ ዩኒቨርሲቲ ጋር ጅፍሮ ማፕሌጀር አፕሊካንት ሲነ ኦልተርኔት ቲቸር ኤዱኬሽን ይላል። ስለዚህ ምንድነው እንትሉት ኔክስት ብላችሁ ነው ፎርም መሙላት የሚጀምሩ። ሶ ቅድም ደሞ ለለው ተመሳሳይ ነው። ባክግራውንዳችሁን፣ ስልክ ቁጥር፣ ስማችሁን፣ ጾታ ተቀጥ አሁን ተቀጥራችሁ አለ አይል ተቀጥራችሁም የሚለውን ሁለተኛ ስልክ ካላችሁ በርዝዴት ሪጂን እነዚህ እነዚህን ትሞላላችሁ ማለት ነው። ሶ አሁንም ኔክስት እያላችሁ እየሞላችሁ መሄድ ነው። እዚ ላይ ጂፒያችሁን ፊልድ ሃይስት ኤዱኬሽን የተማራችሁበት ዩኒቨርሲቲ የት ነው የሚለው አሁንም ኔክስት። ይህን ስጨርሱ ኔክስት እያላችሁ ትሄዳላችሁ። ትንሽ ፎርማቸው አንድ ነው ግን እንትን ስለሚል አንዳንዴ የሆነ እያንዳንዱ ዩኒቨርሲቲ የራሱ ፎርማ ስላለው ስለሚለያይ ነው። እዚ ላይ በማተስ ማሩትን ፊልድ ትመርጣላችሁ። ማተስ፣ ፊዚክስ፣ ባዮሎጂ፣ ምናም ኬሚስትሪ ያለ ትመርጣላችሁ ማለት። ከዚህ በኋላ ከጨርሳችሁ በኋላ ሰሚት ብሎ መውጣት ነው ማለት ነው። ስለዚህ እዚህ አይነት መልኩ ምን ማድረግ እንችላለን? መመዝገብ ሪጅስተር ማድረግ እንችላለን ማለት ነው። እንግዲህ እድሉ እንዳያመልጣችሁ የንድል ተጠቅማችሁ በአምስቱ ዩኒቨርሲቲዎች ባህር ዳር ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ አዲስ አበባ እንዲሁም ኮተቤ ዩኒቨርሲቲ በሚሉት ሊንኮች እየገባችሁ በሚቀርባችሁ ዩኒቨርሲቲ መመዝገብ ትችላላችሁ ማለት ነው። ሊንኩን ከዚህ ቴሌግራም ላይ አስቀምጥላችኋለሁ። ምን የሚለው ሶርስ ኦፍ ዊዝደም የሚለው አስቀምጥላችኋለሁ። በዚህ ሊንክ መሰረት በዚህ ቴሌግራም ቻናል እየገባችሁ ሊንኩን ማግኘት ትችላላችሁ ማለት ነው። ስለዚህ እንደዚህ አዳዲስ የሆኑ ቪዲዮዎችን እንድለቅላችሁ ሳብስክራይብ፣ ላይክ ማድረጋቸውን አትርሱ ማለት ነው። እንዲሁም ለሌሎች ጓደኞቻችሁ፣ ይህን እድል ያልሰሙ ጓደኞቻችሁ ካሉ ለእነሱ ሸር አድርጎላቸው ማለት ነው። ሊጠቅማቸው ይችላል። ምክንያቱም ብዙ ወንድሞች ዝም ብለው ያለ ስራት ተቀምጠው ስለሚገኙ ይህን እድል ቢጠቀሙበት ጥሩ ነው ማለት ነው። ምክንያቱም